ክብርና ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ህወሓት ተሰርዟል ሲል የብልጽግናው መንግስት ተቋም የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። ህወሓት ደግሞ የማይመለከተው ምርጫ ቦርድ ራሱ መዝግቦ ራሱ ሰረዝኩ እያለ ነው ብሏል። የድርጅቱ መሰረዝና ምላሹን የተመለከተ ሰፋ ያለ ሪፖርት አዘጋጅተናል። የሀገሪቱ የሕክምና ባለሙያዎች ከፊል አድማ ዛሬም ቀጥሎ ውሏል። በሌሎች የሙያ ዘርፎች ተቃውሞ ስጋት ውስጥ የወደቀው የብልጽግናው መንግስትም አዲስ አበባ ላይ መምህራንን ሰብስቧል። እንደ አዲስ አበባ፣ ባህር ዳር፣ ጎንደር፣ ሌሎችም ከተሞች የሚገኙ ሐኪሞች ላይ እስራትና ማስፈራራቱም ቀጥሏል። ይህንንም ይዘናል። የፋኖ ኃይሎች የቦምብ ጥቃትን ጨምሮ በአማራ ክልል አንዳንድ ስፍራዎች ከመንግስት ኃይሎች ጋር ውጊያ ማካሄዳቸውን አሳወቁም። የመከላከያ ሰራዊቱ ኮማንዶ ደግሞ ታጣቂዎች እጅ ሰጡ ይብሏል። ተጨማሪውን ይዘናል። ኢትዮጵያን እናሻግራለን የምትሉ ቆም ብላችሁ አስቡና በቃ በሉ ሲሉ ፓትሪያርኩ ጥሪ ያቀረቡ። ህዝቡ በዋናነት እየተሰቃየ ያለው በገዛ ልጆቹ ነው ሲሉም ገልጿል። ታደምጡታላችሁም። በኢትዮጵያ ድንበር ላይ ውጊያ ማካሄዱን ጦሩ አሳወቀም። ጄኔራሉ ከኢትዮጵያ የሚገባውን የአቅርቦት መስመር በጣጥሰነዋል ብለዋል። ሌላኛው መረጃችን ነው። ዶናልድ ትራምፕ በሶሪያ ላይ ተጥሎ የቆየውን ማዕቀብ በሙሉ ለማንሳት ቃል ገቡ። ከሳውዲ አረቢያ ጋር 142 ቢሊዮን ዶላር የጦር መሳሪያ ስምምነትም ደርሰዋል። የተወደዳችው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የሀገሪቱ የህክምና ባለሙያዎች ከፊል አድማ ዛሬም ቀጥሎ ውሏል። የነጭ ጋውን ተቃውሞ ስጋት ውስጥ የወደቀው የብልጽግናው መንግስት አዲስ አበባ ላይ ደግሞ መምህራንን ሰብስቦ ነው የዋለው። አዲስ አበባ፣ ጎንደር፣ ባህር ዳር፣ ሌሎችም ከተሞች የሚገኙ ሐኪሞች ላይ አገዛዙ እስራት መፈጸሙንም ቀጥሏል። አሁን ወይንም መቼም ያሉት የህክምና ባለሙያዎች ደግሞ ለአስራ ሁለቱ ጥያቄዎቻቸው ምላሽ እስካልተሰጠ ድረስ ሙሉ አድማ ውስጥ ለመግባት የተቀመጠው ቀነገደብን አስታውሶ አስጠንቅቀዋል። የብልጽግናው መንግስት ስ ዶክተሮችና ሌሎች ህይወት የሚያድኑ ሰዎችን እያሰረ መልቀም የሚል ስያሜ ሰጥቶታል። ልክ በተለያዩ የሀገሪቱ አካባቢዎች ሰራዊት አዝምቶም ወጣቶቹን ለቀማ ላይ ነኝ እንደሚለው ከሰሞኑ በተለያዩ ቦታዎች ከተፈጸሙ ስርዓቶች በተጨማሪም አሁንም በአዲስ አበባ ቅዱስ ጳውሎስ ሁለት ሐኪሞችን ጥቁር አንበሳ፣ ጎንደር ዩኒቨርሲቲ ሆስፒታል አቃስታ፣ ባህር ዳር አዲስ አለም ሆስፒታልና በሌሎችም አካባቢዎች ስርዓቶች ተመዝግበዋል። በበርካታ ስፍራዎችን ማስፈራሪያዎች ቀጥሏል። የጤና ሚኒስትር ምክትል ሚኒስትሩ ደረጀ ድጉማ በቅዱስ ጳውሎስም በጥቁር አንበሳም ተገኝተው ማስፈራሪያ ማድረሳቸውናም መንግስት ለሚወስድባቸው እርምጃ ኃላፊነቱን አልወስድም ማለታቸውም ተሰምቷል። የሆነ ሆኖ የህክምና ባለሙያዎች አድማ ለአሁኑ በከፊል እንደቀጠለ ይገኛል። የብልጽግናው መንግስት ይህ አድማ ወደ መምህራንና የታክሲ አሽከርካሪዎች ጭምር ይዛመታል የሚል ስጋት ውስጥ ነው። የነጭ ጋውኑ ተቃውሞ የሚል ቅስቀሳ መጀመሩ ደግሞ ስጋቱን ከፍ አድርጎታል። ይህንን ተከትሎም በአዲስ አበባ የተለያዩ ክፍለ ከተሞች ዛሬ የመምህራን ስብሰ ስብሰባ ሲደረግ ውሏል። የለውጡ የሚለው የነውጡ ዘመን ትሩፋቶች በሚልም መምህራኑን ኢትዮጵያ እያንሰራራች ነው፣ እየበለጸግን ነው፣ የጥራቶች አጀንዳ ወዘተ የሚል ስብከት ሲያቀርብላቸው ውሏል። ማስፈራራትም ተማጽኖ የሚያጀባቸው እለታዊ ስብሰባዎቹ ላይ መምህራን ካላችሁ ደሞዝ ላይም ተቆርጦ ይቆጠብና ወደፊት ቤት ትሰራላችሁ የሚለው አማራጭ መቅረቡ ግን አነጋጋሪ ነበር። የህክምና ባለሙያዎች ጥያቄን በኃይል ለማፈን አገዛዙ እየወሰደ ያለው እርምጃ ሌሎች የሙያ ዘርፎችንም እያነሳሳ ያለም ሆኗል እንደ አምነስቲ ኢንተርናሽናል ያሉ ዓለም አቀፍ ተቋማትን ጨምሮ እነዚህን የአገዛዙን ድርጊቶችን እያወገዙ ናቸው። የኢትዮጵያ የጤና ባለሙያዎች ማህበርም አሁንም አልረፈደም በመጋባት የጸጥታ ኃይል በማሰማራት የጤና ባለሙያዎችን ማፈኑ ቁሞ በተገቢው መልኩ ጥያቄዎቹ ትኩረት ተሰጥቷቸው ይመለሱ ብሏል። የጤና ባለሙያዎች የጠየቁት የዳቦ ጥያቄ ነው። በአንድ ቀን መግለጫም የሚቆምም አይደለም። ያን ጥያቄ ለመመለስ ከባለሙያዎች ጋር በቅርበት ተወያይቶ ተጨባጭ ምላሽ መስጠት ያስፈልጋል ይሄዳል። ብሏል የብልጽግናው ሰዎች ደግሞ ገና ጥቂት ዓመት በመራንበት እኛ ላይ አመጻችሁብን ባይ ናቸው። ፖለቲከኛው አቶ ታዬ ደንዳ ደግሞ ኢትዮጵያ ሪፐብሊካዊት ሀገር መሆኗ በህገ መንግስቱ አንቀጽ አንድ የተደነገገ ስያሜ ያሳያል። የህዝብ ውክልና እንጂ መለኮታዊ የሚባል ስልጣን የለም። በውክልና ህግ ደግሞ ማንኛውም ስምምነት የወካዩን ጥቅም ማስጠበቅ እስከቻለ ድረስ ብቻ ይቆያል ጥቅሙ ሲነካ ወይንም የተነካ ሲመስለው ግን በማንኛውም ጊዜ ወካዩ ተወካዩን ሊያሰናብት ይችላል። ተወካዩ አምስትም አራትም ሶስትም ወይም ሁለት ዓመት እያለም በወካዩ ጥቅም ላይ መቀለድ አይችልም ማለት ነው ሲሉ ጽፏል። የፋኖ ኃይሎች የቦምብ ጥቃትን ጨምሮ በአማራ ክልል አንዳንድ አካባቢዎች ከመንግስት ኃይሎች ጋር ውጊያ ማድረጋቸውን ገልጿል። የመከላከያ ሰራዊቱ ኮማንዶ ደግሞ ታጣቂዎች እጅ ሰጡ ብሏል። የመከላከያ ሰራዊቱ አመራሮች እኛ አማራ ክልል የገባ ነው የመረጣችሁት መንግስት እንዳይፈርስ ነው ይላሉ። በአመፅ ህገ መንግስቱን በውከት በህዝብ የተመረጠ መንግስት በአመፅ በውከት አይናድም እስቲ። ታሪክ እንቀይር። ነው አንዱ መንግስት ሲወርድ ጀት ተኩሶ ነው፣ ማነው መከናይት ተኩሶ ነው ወይም አቃጥሎ ነው አውርዶ ነው፣ ብዙ ትውልድ ወጣት ገብረን ነው፣ መስተዳደሩን አፍርሰን ነው። ይህ ታሪክ ይቅርና እስኪ ዲሞክራሲ እንለማመድ። እኔ ጄኔራል መንግስት ሲቀየር የኖረው ጀት ተተኩሶ ሜካናይዝድ አሰማርቶ ውጊያም ተደርጎ መሆኑን ያምኑናም አሁን በዲሞክራሲያዊ መንገድ ስልጣን ርክክ ቢደረግ መሳሪያ ማንሳትም ይብቃ ይላሉ። በእርግጥ የተቹትን ሁሉ የሚገድል፣ የሚያሳድድ፣ የሚያስር በሰላማዊ መንገድ የተቃወሙትን ሁሉ የሚያጠፋ፣ የሚበትን ስርዓት ባይሆን ኑሮ እርሳቸው እንዳሉትም ልክ ይሆን ነበር። ዳቦ የጠየቀ ራበኛ ያለ የፖለቲካ አላማም የሌለው ባለሙያን ሳይቀር የሚያፍን ስርዓት ላይ እንዴት ታሪክ ይቀየር የሚል ጥያቄ የሚያነሳላቸው ግን የለም። የሆኖ ሆኖ በዚህ በትጥቅ የታገዘ ያለፉት አመታት የኢትዮጵያ እንቅስቃሴም ህዝቡም የሀገሪቱ ሰራዊትም ናቸው ከፍተኛ የጉዳቱ ሰለባ የሆኑት። የፋኖ ኃይሎች አሁንም በተለያዩ የክልሉ አካባቢዎች የሚያደርጉት ውጊያና የሚፈጽሙት ጥቃት እንደቀጠለ ስለመሆኑ ማሳውቋል። በጎጃም ቀጠና እነማይ ወይራ ጉሬዛማ በተባለ ቦታ ላይ በመዝናኛ ስፍራ ላይ የነበሩ የመንግስት ሀይሎች ላይ አደረስን ያሉት የቦምብ ጥቃት አንዱ ነው። ሰብአዊ ጉዳት መድረሱ ታቋል ታውቋል። በሌላ በኩል ከእንጅባራ ወደ ቲሊሊ በመጓዝ ላይ በነበሩ የመንግስት ኃይሎች ፓትሮል ላይ የደፈጣ ጥቃት ሰንዝሮም የጉዳቱ መጠን በውል ባይታወቅም ጉዳት ማስከተሉ ግን ተሰምቷል። በሰሜን ጎንደር ዞን ዛሪማ ከተማ ዙሪያ፣ በሰሜን ሸዋ ዞን ዘመሮ ተብሎ በሚጠራው አካባቢ፣ እንደዚሁም በወሎ ቀጠና ከለላ የተደረጉ የተኩስ ልውጦች ደግሞ ሌሎች የቅርብ አብነቶች ናቸው። በክልሉ የቀጠለውን ጦርነት ለማስቆም የሚደረገው ጥረት አሁንም እጅ መስጠት በሚል የብልጽግናው አማራጭ ብቻ የቆመ ሆኗል። ትናንትም የአየር ወለድና ኮማንዶ እዝ በሰሜን ሸዋ ዞን ታጣቂዎች እጅ ሰጡ ሲል ገልጿል። በሜዳ ኦሮሞ ሬማኖስ ወረዳም አስራ አምስት ሰዎች እጅ ሰጡ ነው ያለው። የብልጽግናው መንግስት የእጅ መስጠት ፕሮፓጋንዳን ገና በጦርነቱ መጀመር አንስቶ ያስቀጠለው ቢሆንም እስካሁን ግን ለዚህ አውዳሚ እርስ በርስ ጦርነት መፍትሄ እንዳልሆነ ታይቷል። ህወሓት ተሰርዟል ሲል የብልጽግናው መንግስት ተቋም የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። ህወሓት ደግሞ የማይመለከተው ምርጫ ቦርድ ራሱ መዝግቦ ራሱ ሰረዝኩ እያለ ነው ብሏል። ይህ ድርጅቱን የመሰረዝ ጉዳይ ላለፉት ወራት በበርካታ አወዛጋቢ ጉዳዮች ታጅቦም የቆየ ነው። ከአራት ዓመታት በፊት ከትግራዩ ጦርነት ጋር በተያዘ በብልጽግናው ፓርላማ በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር ይታወሳል። ይሁን እንጂ ጦርነቱ በፕሬቶሪያው ስምምነት መቋጨቱን ተከትሎ የኢትዮጵያ የምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣው አዋጅ አማካኝነት ህወሓት በልዩ ሁኔታ መዝግቢያለሁ ማለቱም የሚዘነጋ አይሆንም። ይህን ምዝገባ ግን ድርጅቱ አላውቀውም ብሎታል። ጠቅላይ ሚኒስትር አብይ አህመድ ደግሞ ህወሓት በምርጫ ቦርድ የታዘዘውን ካላደረገም ተመልሰን ወደ ጦርነት እንገባለን በሚል ሰርተፍኬትም ሰዎች የሚያልቁበት ጦርነት መንስኤ እንደሚሆን መግለጻቸው ይታወቃል። ከሰሞኑ በ ብልጽግናው ልሳናት የቀረቡት አማካሪያቸው አቶ ጌታቸው ረዳ ደግሞ ህወሓት የምርጫ ቦርድን ውሳኔ አልቀበልም ማለቱን በተመለከተ በሰጡት አስተያየት እንደዛ ማለት አይችልም በማለት ተናግረው ነበር። የሆነው ሆኖ የምርጫ ቦርድ ያስቀመጠው ጊዜ ገደብ መጠናቀቁን አሳውቆ ሰርዣለሁ ብሏል። ቦርዱ የድርጅቱ ከፖለቲካ ፓርቲነት መሰረዝን አስመልክቶ ባሰራጨው መግለጫ ከዚህ ቀደም ህወሓት በአመፅ ድርጊት በመሳተፉ ምክንያት ከፖለቲካ ፓርቲነት መሰረዙን አስታውሷል። ነገር ግን ህወሓት ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈው ውሳኔ እንዲነሳ ሚያዚያ 13ና 28 2015 ዓ ምት ለቦርዱ ባቀረበው ጥያቄ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁ ሰነዶች አንዳቸውንም አያይዞ አለማቅረቡን ቦርዱ በመግለጫው ላይ አመላክቷል። ቦርዱ በጻፈው ደብዳቤ ላይ ህወሓት ሐምሌ 19 2016 ዓ ምት ፓርቲዎች በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛው ወር ጥያቄ ሲያቀርብ በወቅቱ የአዋጁ አላማ አፈጻጸምና በ አዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ አሳውቋል። በዚህ መሰረት ህወሓት ህጋዊ ሰውነት የሚያገኝበትን ህግ በማውጣት ቦርዱ በማሻሻያ አዋጁ መሰረት ፓርቲውን በልዩ ሁኔታ መዝግቦ ነሐሴ 3 2016 ዓ ም የህጋዊ ሰውነት ማረጋገጫ ሰጥቶት ነበር ይላል መግለጫው። ሆኖም ህወሓት ምዝገባውን ተከትሎ እንዲፈጽሙ የተሰጠው ትዕዛዝን ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጠው ፓርቲው ግን በህግ የተጣለበትን ግዴታ እንዳልፈጸመ በመግለጫው ላይ አክሏል። በመሆኑም ቦርዱ የካቲት 5 2017 ዓ.ም በተጻፈ ደብዳቤ የቦርዱ ውሳኔ ላይ ፓርቲው በሶስት ወር እግድ ጊዜ የረምት እርምጃ ሳይወስድ ቢቀር በአዋጁ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰረዝ ቦርዱ በወሰነው መሰረት ፓርቲው ግንቦት 5 2017 ዓ.ም ባደረገው ስብሰባ ከግንቦት 5 2017 ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል ሲል አሳውቋል። ይህንን በተመለከተ ህወሓት በሊቀመንበሩ ደብረ ጽዮን ገብረ ሚካኤል በኩል ምላሽ የሰጠው አስቀድ ቅድሞ ነው። የምርጫ ቦርድ በማይመለከተው ጉዳይ ላይ ውሳኔ እየሰጠ ነው። እኛ ከተሰረዘን ቆይተናል። ስለሆነም የሚለወጥ ነገር የለም። ችግር የሚፈጠረው ተሰረዛችኋልና፣ አናውቃችሁም የሚል ነገር ከፌደራል መንግስቱ በኩል ከመጣ ነው በማለት ሕዚ ግንቦት ሐሙሽተ ግንቦት ሸውዓተ ዝሰረዘ የምንሰረዘው ግንቦት አምስት ወይም ሰባት አይደለም ህወሓት ከተሰረዘ ቆይቷል ህወሓት የጀኖሳይዳል ጦርነቱን ለመመከት ሲገባ ጥር 2013 ነው የተሰረዘው እስካሁንም የተመለሰ የህወሓት ህጋዊ ሰውነት የለም አሁን እየተነሳ ያለው የነሐሴ 2016ቱ ሰርትፊኬት ነው አዲስ ምዝገባ ነው ነው የሚለው እኛ ደግሞ ይህንን አልተቀበል ነውም በዚህ ያገኘነውን እውቅና የሚሆን ጥቅምም የለም እኛ እያልን ያለነው በጥር 2013 የተሰረዘው እውቅናችን ይመለስ ነው አሁን እያደረጉ ያሉት ቴክኒካል ጨዋታ ነው። ራሳቸው መዝግበው ራሳቸው መሰረዝ፣ የፌደራል መንግስት የለበትም ባንልም በዋናነት ግን የምርጫ ቦርድ ነው ይህንን እየሰራ ያለው። የትግራይ መንግስት ይፈራረም ስንል ህወሓት መሆን አለበት ብለው ሄደው ሲያበቁ አሁን ፈራሚ አካል አናውቅም ማለት አይችሉም። ስምምነቱ ራሱ እውቅናን መሰጣጠት ነው። ፖለቲካዊ ነው። ምርጫ ቦርድ አይመለከተውም። ከተሰረዝን እኮ ቆየን። ቅርንጫፍ ጽህፈት ቤት እኮ አዲስ አበባ መክፈት አልቻለም። ስለዚህ የምርጫ ቦርድ ውሳኔ ለእኛ ትርጉም የለውም። ሌሎች ፖለቲካዊ ስራዎች ምርጫ የመሳሰሉ ለመሳተፍ ትርጉም ይኖረው ይሆናል እንጂ እኛ ግን በሉዓላዊነታችን ጉዳይ ላይ ነው አሁን ትኩረታችን። የፕሪቶሪያው ስምምነትም ይቀጥላል። ስለተሰረዘ አናውቀውም ካሉ ግን አደገኛ ነው፣ ጥሉ ከትግራይ ህዝብ ጋር ይሆናል ማለት ነው። ኢትዮጵያን እናሻግራለን የምትሉ ቆም ብላችሁ አስቡና በቃ በሉ ሲሉ ፓትሪያርክ አቡነ ማቲያስ ጥሪ አቀረቡ። ህዝቡ በዋናነት እየተሰቃየ ያለው በገዛ ልጆቹ ነው ሲሉም ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ በዛሬው ዕለት ተጀምሯል። ጉባኤው መጀመሩን አስመልክቶ ፓትሪያርክ አቡነ ማቲያስ መልእክት አስተላልፏል። ለህዝብ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚያዊና በማህበራዊ አገልግሎትም ጭምር ነው ያሉት ፓትሪያርኩም ከዚህ አንጻር ባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላሙና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነን መስራት ይገባናል ሲሉ ለአባቶች ጥሪ ያቀርበዋል። የኢትዮጵያ ህዝብ በእጅጉ በሰላም እጦት እየተጎዳ መሆኑን ያነሱት ፓትሪያርኩም እየደረሰበት ያለውን እንግልት ልጅናትን እንደማሳዘን ያለ ነው ብለውታል። በተለይም አሻጋሪዎችንን የምትሉ የዘመኑ ሰዎች በቃ በሉ ሲሉም ጥሪ ያቀርበዋል እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። ኢትዮጵያን ወደ ተሻለ ወደ ተሻለ ልማትና እድገት እና እናሻግራለን ብላችሁ የምት እየደከማችሁ ያላችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። በተደጋጋሚ ጦርነት ለታወጀባቸው ህዝቦች ድምጽ በመሆን የሚታወሱት ፓትሪያርኩ የእርስበርስ ጦርነቶች ይቆሙ ዘንድ ለዓመታት በንባ ጭምር ተማጽኗል። የአራት ኪሎ አገዛዝ አማካሪዎች ደግሞ አቡነ ማትያስን ለኢትዮጵያ የደህንነት ስጋት ለቤተ ክርስቲያኗም የደህንነት ስጋት ናቸው እያሉ አንድ አባትን ይዘልፉና ይሰድቡ እንደነበር የሚዘነጋ አይሆንም። የሆኖ ሆኖ ዛሬ የተጀመረው ጉባኤም የቤተ ክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳድሪ አፈጻጸሞችን በመገምገም ለቀጣዩ ጊዜ አቅጣጫ የሚያስቀምጥ እንደሆነ ፓትሪያርኩ ተናግሯል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸው ሲሉም ተሰምተዋል። ፓትሪያርኩ ከሲኖዶሱ ወጥተዋል ያሏቸው ወገኖችን ለይተው ባይጠቅሱም በትግራይ ክልል የሚገኙ የኦርቶዶክስ ቤተ ክርስቲያን አባቶች የራሳቸውን ቤተ ክህነት እንዳቋቋሙ ግን ይታወቃል። በኢትዮጵያ ድንበር ላይ ውጊያ ማካሄዱን ጦሩ አሳወቅም። ጀኔራሉ ከኢትዮጵያ የሚገባውን የአቅርቦት መስመር በጣጥሰነዋል ብሏል። የሀገሪቱ ሉዓላዊነት በየአቅጣጫው መጣሱም ቀጥሏል። ከአንድ ሳምንት በፊት ነበር የደቡብ ሱዳን ኃይሎች ሉዓላዊነትን ጥሰው ብልጽግና የሾማቸው የወረዳ አስተዳዳሪን አቁስለው በርካቶችንም ገድለው በሀገሪቱ ሀብት የተገዙ ተሽከርካሪዎችን ይዘው ባንዲራም ተክለው መውጣታቸው የተዘገቡ በደቡብ ሱዳን የእርስ በርስ ግጭት ውስጥ እየተሳተፉ ያሉት የሳልቫኬር ወታደሮችና ደቡብ ሱዳን ነጻነት እንቅስቃሴ ተቃዋሚ ጦር አንድ የውጊያ አውድማ አድርገዋታል ኢትዮጵያን። ሰሞኑን ከጆከ ወንዝ አካባቢ በደቡብ ሱዳን መንግስት ኃይሎችና በተቃዋሚ ኃይሎች መካከል የተቀሰቀሰው ግጭትን ተከትሎ በኢትዮጵያና ደቡብ ሱዳን ድንበር የሚያዋስነው የቡርቤ ቀበሌም በደቡብ ሱዳን ወታደሮች ይዞታ ስር ገብቶ ጦርነቱም ሲካሄድበት ሰንብቷል። አሁን የደቡብ ሱዳን ጦር የኢትዮጵያን የግንኙነት መስመር በጣጠስ ነው በርካታ ቦታዎችንም ተቆጣጠርን ብሏል። ከሬዲዮ ታማዡ ጋር ቆይታ ያደረጉት የደቡ ሱዳን ጦር ከፍተኛ አመራር ጄኔራል ጄምስ ሁቹል ዋይት አርሚ ከሚባሉት ኃይሎች ጋር ውጊያ አድርገን የኢትዮ ሱዳን ድንበር ቀጠናን ተቆጣጠርን ሲሉ ገልጿል። ከኢትዮጵያ አኩቦ ከናስር ከተማ የሚገኘውን የአቅርቦት መስመር በጠስ ነው ሲሉ ማክሏል። በዚህ አካባቢ የተደረገ ውጊያ በአየር ጥቃት በታንክና ና በመድፍ ጭምር የታገዘ ነበር ይላሉ የአይን ማኞች። በርካታ መኖሪያ ቤቶችም በዚህ የተኩስ ልውውጥ ሳቢያ መቃጠላቸውም በማከል የአሜሪካው ፕሬዝደንት በሶሪያ ላይ ተጥሎ የቆየውን ማዕቀብ በሙሉ ለማንሳት ቃል ገቡም። ዶናልድ ትረምፕ ከሳውዲ አረቢያ ጋር የ142 ቢሊዮን ዶላር የጦር መሳሪያ ስምምነት ደርሰዋል። ፕሬዝደንቱ በሪያድ ባደረጉት ንግግር አሁን ጊዜው ሶሪያ ወደፊት ወደ ታላቅነት የምትጓዝበት እድል ነው ብለዋል። ትራምፕ በመጀመሪያ ቀን የሳውዲ አረቢያ ቆይታቸው አንድ መቶ አርባ ሁለት ቢሊዮን ዶላር የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን ከሳውዲው ልዑል ጋር አንድ ትሪሊዮን ያወጣሉ ያሏቸው ሌሎች ኢንቨስትመንቶች ላይም ከስምምነት ደርሷል። ፕሬዚደንት ትራምፕ ሀገራቸው ከሳውዲ አረቢያ እየበለጠ ሌላ ጠንካራ አጋር እንደሌላት ኢንቨስትመንትን ለመሳብ ባለመው የመጀመሪያው የውጭ አገር ጉዟቸው ላይም ተናግሯል። ዶናልድ ትራምፕ የመጀመሪያ የስልጣን ዘመናቸው ሳውዲ አረቢያ ላይ የመጀመሪያው የውጭ አገር ጉዟቸው መዳረሻም ነበረች። ትራምፕ አስከትሎም ኳታርና የተባበሩት አረብ ኤሚሬቶችን ነው የሚጎበኙት። ዋሽንግተን እስከዛሬ ዛሬ ከፈጸመችው ሁሉ ትልቁ የመከላከያ ትብብር ስምምነትን ከፈጸሙ በኋላ ፕሬዚደንት ዶናልድ ትራምፕ የሪያድ ጉብኝታቸውን ሲያከናውኑ፣ ለአመታት በርስ በርስ ጦርነት በወደመችው ሶሪያ ላይ የተጣሉ ማዕቀብ እንደሚነሳ መገለጹም ሌላ ትልቅ ዜና ነበር። በፕሬዚደንት አህመድ አልሻራ የተመሩት የሶሪያ አማጽያን የበሽር አል አሳድን አምባገነና መንግስት ከስልጣን ለማድረግ አስወገዱ። እነሆ ወራት አልፏል። ፕሬዚደንት ትራምፕም በሪያድ በተካሄደው የኢንቨስትመንት ፎረም ላይ በሳውዲ አረቢያው አልጋ ወራሽ ልዑል መሀመድ ቢን ሳልማን ጥያቄ መሰረት ውሳኔ ላይ መድረሳቸውን ተናግረዋል። ለልዑሉ ምን ማድረግ እችላለሁ ያሉት ትራምፕ ከአስርት ዓመታት በፊት የተጣለው ማዕቀብ የታለመለት ዓላማ በሚገባ መምታቱን ተናግረው ነገር ግን አሁን ጊዜው ሶሪያ ወደፊት የምትሄድበት ነው ብሏል። ይህ የአሜሪካው ፕሬዚደንት ውሳኔ ሀገሪቱ ወሳኝ የፖሊሲ ለውጥ ማድረጓንም ያሳያል። አሜሪካ በአውሮፓ 1979 የሶሪያ መንግስት አሸባሪነትን የሚደግፍ ስትል የፈረጀችው ሲሆን በ2004 ደግሞ ማዕቀብ እንደጣለችበት ይታወቃል። በ2011 የርስ በርስ ጦርነት ሲቀሰቀስ ደግሞ ሶሪያ ተጨማሪ በርካታ ማዕቀቦች ተጥለውባት ቆይተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ችረስ ሰማን።